ስለ አብረሽ አዲስ መረጃ ወጥቷል። አዲስ ነገር አለ ማለት ነው። ስለ አንዳንድ ነገር የተወራ ነው በቲክቶክ መንደር። በእርግጥ ቲክቶክ ላይ አልከተላቸውም ስለማይመጥኑኝ፣ ስድባቸው ስለሚያስጠላ ከሴት ልጅ የማይጠበቅ ስድብ ስለሚሳደቡት። እንደ አጋጣሚ ዩቱብ ላይ ነው ያየሁት። ታምብሌት ላይ አረግላቸዋለሁ ማለት ነው። ፎቶ እንግዲህ አብረሽ እነሩታ ጋይዷል ይመስለኛል፣ አላቅም እውነት ለመናገር ግልጽ የሆነ ነገር የለም። አብርሽ የተመረክበት የበላበት ቪዲዮ አውጣለን። እናንተ የቀራችሁ እኮ ማለት ነው። አብርሽ ከሩታ ጋር ሲተኛ አሳየን። ሽንት ቤት ስትገባ የሆነ ነገር ስታረግ አሳየን። ማለት ብቻ እኮ ነው ቀራችሁ። ጋይስ ምን ሆናችሁ ነው? ግን የራሳችሁ ላይፍ የላችሁ? አረ በኢየሱስ እውነቴን ነው የምላችሁ። ሜላት ራሱ እንደዚህ እኮ አልሆነችም። ሩታ አለበሰችም። አብርሽ የለበሰ ነው እንዲህ ሰልባጅ እኮ ነው። የስንት ሰልባጅ ደግሞ ታካብዳላችሁ እንዴ እናንተ እንዴ! ይሄ ልጅ እኮ እየሰራ ነው። ምንም ውሸትም ይስራ ውነትም ይስራ እየሰራ ነው። ሩታም የጻን ልጅ አደለችም። ምን ሆናችሁ ነው ግን ጋይስ? አረት ወደ ራሳቸው ተመለሱ። እሱ የፈለገ ልብስ የለበሰ ነው። እሱ የቤተሰቡን የቀየረ ነው እንዴ። ሀይሚም አንድን ወደ ሚዲያ መጣችሁ በራሷ ፊና እየሰራች ነው እያገኘች ነው። ኤፋ ምንደሳ ስጀምር ኤፋ ዩቱብ የተከፈተ ለጋሼ ነው። ከዛ ያው በጋሼ ስም ነው የተከፈተ። አሁን ወደ ኤፋ ተቀየረ ማለት ነው። እሱም በራሱ ፊና ይሰራ ነው። ገባችሁ? በምንም አብርሽ ምንም ያደረግላችሁ ነገር አይኖርም ጋይዝ። ሩታ ደግሞ ለይቷ እንኳን ሼር አታረግም። እውነቱ ውስጥ ነግራችሁ እውነትን ነው የምላችሁ። እኔ በዚህ አጋጣሚ ከሷ ጎን ከሴት ጋር ስለሆናችሁ በጣም ደስ ብሎኛል። ግን ከእናንተ ስድባ ይወጣ። እንደዚህ አይነት ደጋፊ ባትሆኑ አሪፍ ነው። ስርዓት ያላችሁ እ ስለዚህ ምን ሆናችሁ ነው ጋይስ? ምን ሆናችሁ ነው? አረ አንዷማ በቃ በፊት ቲጂ ነበረች፣ እቺ ደግሞ ሌላ ምላሰኛ ሆናለች ጋይስ። አረ በስመ አብ አረ ጋይስ ታሩንጂ ታው ታው እዲ ድሩታ እኮ ህጻን አይደለችም። ምን ሆናችሁ ነው? ምን ሆናችሁ ነው ግን ህጻናት እንዴ! እናንተ እኛ እንኳን እኔ ብዙም በነሱ ዙሪያ ይሄን ጠለቅ ብዬ አልሰራውም ግን ብዙ ሰው የየትሽን አሳድጊ ቤተሰብሽን አሳድጊ ሩታ ብሎ የተሳደበን እንዴ! ለቤተሰብሽ ለምንድን ነው ማቶኝ? አንድ ቀን ኤርሜላ ማን ነው ሶሪ የሜላትን አንድ ቀን ሸራ አድርጋ ታውቃለች? ከምንድን ነው ኤርሜላ ላይፍ ደግሞ የተለጠፈ? ጋይስ በሰላም ነው? ሜላት ዋላ መቶ ስንት መቶ የገቡታል እኮ ጋይስ መቶ ሁለት መቶ እ ጋይስ ሩታ ራሱ እኮ ከርሚ ከእህቷ በኋላ ነው የከፈተቹ አይደል ዩቱብ፣ ይሄ 200 ሺህ ገብታለች። ግን አንድ ቀሸራ አድርጋ ታውቃለች? ለምንድነው አብርሻ የሚጠቁሙት ማለት ነው። አውቃለሁ፣ ጥፋተኛ ነው፣ ጥፋት እየሰራ ነው። ባለ ትዳር ሆኖ እንደዚህ አይነት መለጣጠፍ አያስፈልግም እሱ እረዳቸዋለሁ ግን በስድብም አይደለም የሰው ልጅ የምትመልሱ በስድብ ስለሆነ ነው ጋይስ ትላንትና ከኤርሜላ ጋር እንደዛ ተለጣጥፎ የመጣ ስለ ተሳደባችሁ የስድብ ናዳ በኢየሱስ ስም የስድብ ናዳ ኧረ በስመ አብ ደጋፊ ባትሆኑ ይሻላቸዋል እንዴ ምን ሆናቸው ነው ስራት ማትይዙት እንዲያደርሱልኝ ወደ ቲክቶክ አሄናው ሰዱና ሌላ ተለጥፎልኝ እንደ ስድብ ነገር ምክር ለነገሩ አታዩም፣ ላይክ አታረጉም። እናንተ ስድብ ነው የምማቻችሁ አይደለም። እና በጣም ነው ይገርመኝ። ስቀጥል ደግሞ እኔ አላቅም፣ የትኛው የሽምግልና ይሁን አላቅም። ባለፈው እንግዲህ ተለቋል። አሁን ግን እኔ ቡታጅራ ሄዶ ይሁን የበፊቱ ያላቅም። የቪዲዮ ልቀቅ አንፋታም፣ ልጁን ጎሮሮ ይዞታል። እንዲ ጭራሽ እኮ በእኛ በኛ ጫማል ካልተራመድ አትራመድም፣ ያላችሁ ኮላብሬሽን ጋይስ፣ እንዲህ ምንም ቢያጠፋ ይሄ ይደብራል ጋይስ። በጥፋቱ ሊወቀስ ይገባል፣ ግን የራሱ ምክንያት ሊኖር ይችላል። ያ ቪዲዮ ያለቀቀ ገባችሁ አይደለ እንግዲህ። የተመረከ የጉልበት ስም የወጣ ቪዲዮ በልተክ፣ በጣም ይጣፍጣል ብለህ የወጣ ቪዲዮ ሊቀቅ ለቀቀ። ሾ ምን ልትሆኑ ምን ሊያረግላችሁ ጋይስ ሚስት ንገሩን በማረም እውነት ይደብራል ጋይስ ወደ ራሳችሁ ተመለሱ ድምነናችሁን አትማሩም እንዴ ትላንትና እንደዛ ሲፋጁ ነበረት እሺ ተጣልቷል እንግዲህ እንደ ቪዲዮ ተለያይተናል ብሎልን ትላንትና እንግዲህ እንደዛ ሲሳሳቁ ምን ተሰማችሁ በበኩሌ ደስተኛ ነኝ እናንተ ምን ተሰማችሁ መቼም እኮ አልተኛችሁም ለሊት ሙሉ አብሮሽ ምን አላሉ ደግሞ አብሮሽ ትላንትና ደስተኛ አልነበረ ኤርሜላ ስለቀራች ነው። ከካሜራ ጀርባ ቤቱን በምን ታውቃላችሁ? እስቲ ንገሩ። አረወ ጌታ ወይ ጌታ ወይ ኢኔ ሰው ግን ምን ሆኖ ነው በግምት የሚያወራ ሰው? ኢኔ ያንቀኛል። በግምት አልወራም እንዴ። ምን ሆናችሁ ነው ጋይስ? እንዴ አይደብራችሁም እንዴ? እንዴ የማንም ህይወት ልትኖሩ አትችሉም። ማሰሙም እንዴ እናንተ ምን ነው እናንተ ይወጣችሁ ኮለ ስራ ነው። ስራችሁን ብቻ ትኩረት ብታረጉ ኦኬ። ደግፉ ሩታን፣ አብርሽም ደግፉ ግን ጭራሽ እኮ አንፋታም እሱ እየለበሰ ነው፣ እሱ አይለበሰችም እንዲህ በያ ከረሩ ምን ሆናችሁ ነው? ምን የመሰለ ልብስ የለበሰች እኮ ነው ጋይስ። ምን ሆናችሁ ነው እንዴ? እሷ እኮ እርግዘና ላይ ስለሆነች ልብስ ላይ መቻት ይችላል። አሁን እንግዲህ እርግዘና አይደለም ላይ መቻት ይችላል። ልብስ የተቀያየረች መምጣት ላይ መቻት ይችላል። ለምን ሰፊ ሰፊ ስለምትለብስ ማለት ነው፣ ገባችሁ አይደለም? እስ እስ ህጻን አይደለችም፣ ማልበስ ትችላለች። ሩታ ምን ሆናችሁ ነው? ወደ ራሳችሁ ተመለሱ ጋይስ።